ተመስገን ተመስገን። ና ህይወትና እንዳያድረግ አይደል? እንኳን ደስ አለሽ። እህትን ወንድም ባለመታወቃቸው ምን ውስጥ እንደገቡ እያየሽ ነው። ይሁሉ የመጣው ባንቺ ነው። ብናት ተወኝ፣ እራሴ ደንግጫለሁ። አረ እባክሽ፣ ይሁሉ እንዲሁም ፍላጎት ይሻርል እንዴ? እኔ ይሄን ነገር እንዳይፈጠር በጣም ብዙ ነገር አድርጌያለሁ፣ ግን አልቻልኩም። አሁን ከዚህ ከፋ ነገር ከመፈጠሩ በፊት ሄደሽ ንገሪያቸው። ሚኪ ሁሉም ነገር ገዳለው የሚገባው አልችልም። ይሁልሽ የሳሩን ጉዳይ ለእኔ አንቺ ሄደሽ እንጨርሽ። ጣልቃ መግባት አልፈልግም። አምላኬ ሆይ፣ ቆይ ምን ጉድ ነው? እሺው ምንድነው ማደርገው? ዳዊትና ህይወት እህትና ወንድም መሆናቸው ቢታወቅም እነርሱ ግን ባለመተዋወቃቸው ምክንያት ወደ ፍቅር እያመሩ ነው። ሚኪ ይሄ ነገር በጣም አሳስቦታል። እባክሽም ፍጠኝሩት፣ አሁኑኑ ግልጹን ተናግረሽ ማስቆም አለበት አለበለዚያ ግን ጉዳዩ ከባድ ነው እያለ ከአሁኑኑ ማስቆም እንዳለባት ሩትን እያስጠነቀቃት ይገኛል። ሩት በምን አይነት መንገድ ሁለቱን መለያየት እንደምትችል ግራ ተጋብታለች። ሳሮንም የህይወትን ስቃይ እያባዛችው መጥታለች። ቫክሽን እያሳመምሺ ነው በማለት ጸጉሯን ጠምዝዛ ይዛት ሳለ እንድትለቃት ብትነግራትም ይህማ ቁንጥጫ ነው፣ አንቺንማ በጩቤ ነበር የሚገባሽ በጣም ውስላታና ባለጌነሽ፣ እያለች ስቃዋን አብዝተዋለች። ሰላም ጤና ይስጥልን ውድ ቻናል የቤተሰቦች እንደምናላችሁ የህይወት መንገድ ክፍል 49ን የምናይ ይሆናል። ሚኬ ሩትን ሲስማት ህይወት በር ላይ ቆማ ትመለከት ነበረ። ታዲያ ዛሬ ሚኬ ሲስምሽ አይቻለሁ። ከዚህ በፊት የሆነ ግንኙነት እንደነበራችሁ ያመላክታል። እናንተ ትተዋውቃላችሁ ማለት ነው። ፍቅር በጣም ደስ የሚል ነገር ነው። እናም ብቻ እንዳትጎጁ በጥንቃቄ ማስተናገድ ይኖርብሻል እያለቻት ነው ሄዊ ሩት ግን ከዚህ በፊት ከሚኪ ጋር ምንም አይነት ትውውቅ እንደሌላቸውና አሁን ሚኪን ያወቀችው ወደ እነሱ ቤት ሲመጣ እኩል ከእነሱ ጋር እንደሆነ አሁንም ቢሆን በመንገድ ሲሄዱ ድንገት የተጋጩ በመሆኑ እንጂ በፍቅር እንዳልሆነ ለማስተባበል እየሞከረች ነው። ይህም ሁኔታውን መናገር ከደበረች ችግር የለውም። ለማንኛውም ግን እስኪ ዛሬ ስራ ከሌለች ወደ ደብረ ዘይት ብንሄድ ምን ይመስልሻል? አለቻት። ሩትም ደብረ ዘይት ምልት አድርጊ ነው የምትሄጁ? አለቻት። የቤተሰቦቿን አድራሻ ከሆነ ሰው መልእክት እንደደረሳትና አባቷን በህይወት እንደሌሉ ነግረዋት እንደነበረ ለሩት እየነገረቻት ነበር። ሩትም ታዲያ ለምን የሚቀድመውን ጉዳይ አታስቀድሚም? የልጅሽን ጉዳይ፣ እንዲሁም ይሳሮንን አለቻት። በልጅ ጉዳይ ተስፋ ቆርጫ አለው። ከዚህ በኋላ የማገኛት አይመስለኝም ሳሮንም አንዴ ብቻ ይቅርታ ታድርግልኝ እንጂ ከዚህ በኋላ ቤተሰቦቼን ፈልጌ አግኝቼ ከነሱ ጋር ቀሪ ህይወቴን ማሳለፍ ነው የምፈልገው ትላታለች። ህይወት ሩት የዚህን ጊዜ እርግጠኛ ነኝ የምነግርሽ ነገር ቢኖር ከዚህ በኋላ ከእነሱ ጋር የምታሳልፊ ከሆነ ህይወትሽ ጥሩ እንደማይሆን ነው እርግጠኛ ሆኜ የምነግርሽ ትላታለች። በምን እርግጠኛ ሆነሽ ቤተሰቦቼን ታውቂያቸዋለሽ እንዴ? ሩትም እንዴት ላውቃቸው እችላለሁ? ደግሞ እያወቅኳቸውስ እንደዚህ እየፈለግሻቸው እያዩ እንዴት ዝም ልል እችላለሁ? በእርግጣው ዝማቲም በልጅ ጉዳይም ከጎን የሆነች ስትረጂኝና ስታግዥኝ የነበረች መልካም ሴት ነች። እጅግ አድርጌ አመሰግናለሁ አለች። ሩትም እረ ቀላል ነው አታካብጁ እያለቻት ነበር። ሩትም የሆነ ጉዳይ እንዳለባትና ወደዛ ልትሄድ ስለሆነ ሳሮንን ተጠንቀቂያት ከዚህ በኋላ ንቀሽ ለቢያት እባክሽን አደራ እያለች ነው። እሺ ምንም ብታደርገኝ ግን ይገባታል አለች። ህይወትም የሚኪን ጉዳይ ግን ሳት ነግሬኝ አድበስብሰሽ አለፍሸው አይደለ አለቻት። ዳዊትም ግድግዳ ተደግፎ ህይወትን በፍቅሩ ማሰላሰሉን ተያይዞታል። የፈራሁት ነገር ደረሰ ከዚህ በፊት ምንም እንኳን ህይወትን ቢወዳትም እንዴት አድርጎ መናገር እንዳለበት እንደከበደውና በዚህም ሲምሰለሰል ከቆየ በኋላ እንደምንም አድርጎ ነግሯታል። ይህንን ሳትቀበላይ ብትቀር ምንድን ሆነው እያለ ሲያስብ የነበረውን አሁን ላይ ይኸው የፈራሁት ደረሰ። በእርግጥም እሷ ትክክል ናት። እሷ የማትፈልገውን የኔ ሁኝ ብዬ ማስገደድ አልችልም። ማንዴ በምትወደው ሰው ተጎድታለች ስለዚህ ግድ እኔን መኘኝ ብዬ እሷን ማስገደድ አልችልም እያለ ከራሱ ጋር እየተነጋገረ በሀሳብ ሄዷል። ታዲያ በዚህ ሁኔታ እያለች ሩት ምን ትሰራለህ የሰው አጥር ተደግፈህ እያለችው ነው ዳዊትም ከሀሳቡ ሲመለስ አስደነገጥሽኝ ኮሩት ደግሞ ፍቅሬን ተናዘዝኩት እያላት ነው አታደርገውም አላምንም እያለችው ነው ሩት አይ ከዚህ በኋላ ተናግራለሁ ነገር ግን እንኳን ደሳለች ፍቅሬን አልተቀበለችውም። የኔና የሷ አንድ መሆን ግን ለምንድን ነው እንደዚህ ሊያስበረግጋችሁ የቻለው? እያላት ነው ሩትም፣ አንድ የማትሆኑበትን ምክንያት ወደፊት በግልጽ ይነገርሃል ስትለው ነበር። ዳዊትም በቃ አንቺ ስለ ፍቅር ምንም የምታውቂው ነገር የለሽም እያላት ነው። አውቃለሁ ግን እባክህን ለተወሰነ ጊዜም ቢሆን ከእናተ ሄድና እረፍት አድርግ፣ በዛውም ህዊን ትረሳታለህ እያለችው ነው። በእርግጥ አሁን ላይ የወሰድኩት አማራጭ እንደዛ ነው። ምንም እንኳን ህዊ ከውስጤ ባትወጣም አሁን ላይ ከፊቷ ለመራቅ ወስኛለሁ አላት። ሳሮንም ከስራ ባልደረቦቿ መካከል መርከቡ የሚባለው ሰው የተወለደችበት አካባቢ እንደሆነና ቤተሰቦቿንም ጠንቅቆ እንደሚያውቅ ከደወለችበት ሰውዬ እንደዛ አይነት ኢንፎርሜሽን ይደርሳታል። እጅግ በጣም ነበር የተማረረችው። አንዱን ችግር ሳልፍ፣ አንዱን ደግሞ መርከቡ እንዴት የሰፈሬ ሰው ሊሆን ቻለ እያለች ከራሷ ጋር እየተነጋገረች ነበር። ሳሚ ሩትን እየተጠራጠራት ነው። ከጀርባ ያለው ታሪክ ምን እያጠናች እንደሆነም፣ እዚህ ቤትም የገባችበት አላማ ምን እንደሆነ ሁሉንም ነገር ከጀርባ እያጠናት ይገኛል። የህይወትን ልጅ አንቺ ነሽ እየወሰድሻት በማለትም ጠይቋት ነበረ። እኔ ያልወሰድኳትም፣ ሁሉም ነገር ጊዜው ሲደርስ ይነገርሃል አለችው። ሳሚም ጊዜው ሲደርስ ብለሽ የምትቀጥሪው ምጻት ነው እንዴ እያለ የተለመደውን ጭቅጭቃቸውን ቀጥለዋል። የመጣችበት አላማ ምን እንደሆነም እየጠየቃት ነው እሷም ሳሚ አንተኮን ወደዚህ ቤት እንድመጣ ያደረከኝ ለምን ትረሳለህ እያለችው ነው። ፎቶውንም አውጥቶ ያሳያታል። ይህ ፎቶ የእህቷ ልጅ ነበረ፣ በሳሩን አማካኝነት ታግቶ ሲኖር የነበረ ቢሆንም ሩት ወደ ነሳሩን ቤት በመምጣት ከእክታ እንዲያመልጥ አስደርገዋለች። ታዲያ ይህንን ሁኔታ ሳሚ ሁሉንም ነገር ጠንቅቆ ያውቃል። በፊት እኮ ሳሩን ከምትሰራበት እንጅ በር አላት። አሁን ግን ወጥቷል አለችው። ይህን ያደረግሽው አንቺ ነሽ። አሁን ነው አላማሽ የተገለጠልኝ። በጣም አጭበርብረሽኛል፣ ዋሽተሽኛል እያላት ነው። ትም እኔ ሳይሆን ያታለልኩህ ያታለለችህ ሚስት ናት አለችው እና የእህትሽ ልጅ ነጻ ለማውጣት ነበር ወደዚህ ቤት የመጣችው። ይህ ብቻ ሳይሆን የሚስትን ሰይጣንነትም ለማጋለጥ ነው። ይህንን ስታደርጊ እኔ ዝም ብዬ የምመለከትሽ መሰለሽ ወይ? ምንም ቢሆን እኮ ሚስቴ እኮ ናት። ለማንኛውም ግን አሁን የምታደርጊውን ነገር ሁሉ ባጋልጥሽ አለቀለት ነገሩ ይላታል። ለማንኛውም ግን አሁንም ከጀርባሽ ብዙ ውሸት እንዳለ ነው የሚሰማኝ ብቻ ይህንንም እንዳጋለጥኩት ሌላውንም ፈልቅቄ አጋልጥሻለሁ እያላት ነው። ሩትም አታደርገውም ሳሚ እያለችው ነው። አይ ባንቺ ምክንያት ይህ ቤተሰብ ሲበተን ማየት አልፈልግም። ሁሉንም ነገር አፈነደዋለሁ እያለ እየፎከረባት ነበር። ታዲያ እሷም ምናለ ሳሚ ትንሽ እንኳን ብጠብቀኝ እያለች ብቻዋን እየተነጋገረች ነበር። ቤት በጣም ደብሮታል። ፕሮሰስህ መቼ ነው ያንተ? እኔም ከሀገር ዞር ማለት እፈልግ ነበረ። ኪም ለምን ወደ ዱባይ አትሄድም? የሳሩን ገንዘብ እንደሆነ ከዚህ በላይም ሌላ ቦታም ሊያዝናናሽ ይችላል አይደለም ዱባይ እያለው ነው። የምር ግን እንደዚህ ያስደበረች ችኳናት አይደል አለው ኪም። አዎ እሻለችኝ የፍቅር ጥያቄን አልተቀበለችም ስለዚህ ከፊቷ ዞር ማለት አለብኝ አለው አንቱ ለስራ ብሎ የሚሄድበትን ሀገር አንተ ለፍቅር ሽሽት ብለህ እንዴት ትለቃለህ እያለው ሳለ ወዲውኑ ህይወት መጥታለች የሁለታቸውን ሁኔታ የተመለከተው ሚኪም እናንተማ በአይን ጥቅሻ ራሱ ትዋጉቴል እንዴ እረ ይሄ ነገር ከባድ ነው ማቆም አለባችሁ እያለ ነው ዊትም ህይወትን የማላፈቅርበት ምክንያት ግን ምንድን ነው? እኔ ያልተገለጸልኝ እናንተ የሁለታችን ፍቅር የምትነቅፉበት ነገር ሊገባኝ አልቻለም። ሚኪም ገልጾ መናገር ቢከብደውም የሁለታቸውን እህትና ወንድም ጠንቅቆ ስለሚያውቅ ይህ ነገር እጅግ በጣም ከብዶታል። ታዲያ በወሬያቸው መካከልም ሩት የት ናት በማለት ጠይቆ ነበረ። ሩት ሩት ማለት አበዛህሳ የድሮ የቃቃ ሚስትህ እንደሆነች አትቀጥልም? አለው እባክህን አሁንም ዳር ልኝና ሱቅ በደረቴ ከፍቼ እሷንም ሆነ የኔን ህይወት የቁም ሲኦል ላድርገው እያለ የቀለደ ነበር። ዳዊትም ቀልዱ በጣም ተመችቶኛል እያለ ይሳቀ ነበር። ቤትም ዓይንህን ከሩት አንሳ ወዮልህ እያለ እያስጠነቀቀው ነው። እኔ ለትዳር ነው የምፈልጋት፣ ቤተሰቦችህን ሄጅህ ነው የምጠይቃቸው እያለ ነው። አይ እኔ በእህቴ ቀልድ አላውቅም። ሚኪም ለምን እንደሆነ አላውቅም፣ ወንዶች የራሳቸውን ህይወት እያጣጣሙ እህቶቻቸው ሌላ ላይፍ እንዲጀምሩ አይፈቅዱላቸውም። ይህ ነገር ግን ግልጽ አልሆንልኝም አለው። ቤትም ያው የወንዶች ባህሪ ወንዶች ስለሆነ እንረዳዋለን። ለዛ ነው እህትህን ግዴታ ነው አደራናት ልትጠብቃት ግድ ይላል። አለ ኪም። ይሄ ነገር አይዋጥልኝም፣ የእሷን ምርጫ ማክበር ደግሞ ግዴታ ነው እያለው ነበር። ቤትም በዚህ አካሄድ እኔን ማትምረኝ ማለት ነው። ለማንኛውም አሁን ራሴን አሞኛል፣ ገብቼ መተኛት አለብኝ በማለት ወደ መኝታ ክፍሉ ያመራል። ሳሮን ከስራው ላስ ስትመጣ ዳዊትን በጥሩ ሁኔታ አላየችውም። ምን ሆነ ነው በደና አይደለም እንዴ ያለችው ነው። አይ ደህና ነኝ፣ ትንሽ ራሴ ነው ነው በማለትም ከተቀመጠበት ተነስቶ ይሄዳል። ሚኪ ግን ጥያቄውን አስከትሏል። ስራው አደከመሽ አይደል፣ ክፋቱ ተንኮሉ፣ ይህ ስራ ግን በጣም አድካሚ ነው። ምን ለማለት እየሞከርክ ነው? አለች ሳሮንም ኮስተር በማለት ማለቴ የስራ ባልደረቦችሽ አንቺ ደግሞ ስራ ወዳድና ሀቀኛ ነሽ ብቻ ሁሉም እንደ አንቺ ቢሰራ ሀገራችን የት በደረሰች ለማንኛውም አሁን ከስራ ስለመጣሽ ደክሞሻልና ገብተሽ አረፍበይ እኔም የሚሄድበት አለኝ በማለት ይወጣል ቤት እያጸዳች ባለችበት ሰዓት ሳሮን ትመጣና ድንገት ታንቃታለች እባክሽ ሳሮን ልቀቂኝ እያሳመምሽ ነው እያለቻት ነው ደግሞ ይህን ትጠይቂ ያለሽ እንዴ አፋለይ ብለሽ አንቺ ወስላታ ባለጌ ያለች እያሰቃየቻት ነበረ። ጸጉሯን ይሜዛ እየጎተተቻት ነው። ወዳውኑ ዳዊት ይመጣና ከዚህ በኋላ ከህይወት እጅ ሽናንሽ እረፊ፣ ሁለተኛ አሰቃያት አለውበት ይፈርዶብሻል በማለትም በማለት ይፎክርባታል። ሳሮንም ተናዳ ዞር በልልኝ በማለት ገፍትረው ወደ ውስጥ ትገባለች። ዳዊት ሳሮንን ተከትሎ ወደ ውስጥ ሊገባ ሲል እጁን ጎትታ ወደ ኋላ ታስቀረዋለች። ህይወት ዳዊት፣ አንድ ጊዜ ስማኝማ እኔኮ ካለውበት አንጻር ስሜቴ ስለተጎዳ በጣም ተቀያይሬብሃለሁ። በእርግጥ ላንተ ያለኝ ፍላጎት እኔም በጣም እወድሃለሁ አለችው። ይህን ጊዜ ዳዊት በጣም ተደሰተ አቀፋትም። ምንም እንኳን በር ቢንኳኳ የራሱ ጉዳይ ያሉ ይመስላሉ። ፍቅራቸውንም ተገላለጹ። ዳዊትም አምላኬ ሆይ ምን ይሳንሃል? ፈጣሪው የተመስገን፣ ህይወትን ለእኔ ያደረግክልኝ እያለ ፈጣሪውንም አመሰገነ። በራንኳክቶ የተመለሱትም ሚኪና ሩት ነበሩ። አይሽ እህትና ወንድም ባለመተዋወቃቸው ምክንያት ወደ የት እያመሩ እንደሆነ ይህ ሁሉ የመጣው በአንቺ ምክንያት ነው እያለ ሚኪ ሩት ላይ እየጮህባት ነው። እኔ ምን ማድረግ ይችላለሁ? እኔም ባየሁት ነገር በጣም ነው የተደናገጥኩት። ይህ እንዳይፈጠር ብዙ ጥረት አድርጌ ነበር አለች። ሩትም ይኸው ልሽ አሁን ተሎቤ ና ልታስቆሚያቸው ይገባል። የሳሮንን ጉዳይ ለእኔ ተይልኝ፣ እኔ ጨርሰዋለሁ። ያ ካልሆነ ደግሞ ሌላ ችግር ይፈጠራል እያላት ነው። ሩት ከሚገባው በላይ ተጨናንቃለች። ምን ማድረግ ነው የምችለው? አምላኪ ወይ ህይወትና ዳዊትን በአንድ ላይ እያለች እንዴት አድርጋ መለያየት እንደምትችል እህትና ወንድም መሆናቸውንስ እንዴት መናገር እንደምትችል እጅግ በጣም ከብዷታል ሩት። እቅዷም እስከ መጨረሻው የሳሮንን ተንኮል ማክሸፍ ማክሸፍና ማስወገድ እንደሆነ ለሚኪ ትነግረዋለች። ይገባኛል፣ ግን አሁን ከዚህ በላይ እንድትጅበት አልፈቅድልሽም እያላት እጇን ይዟትም እያባበላት ሳለ ከወደ ውጭ ሳሚ ይመጣና ይመለከታቸዋል። ኦ ዛሬ ደግሞ በእናንተ ነው ተራው አይደለ? ዛሬ የማየው በህይወትና በዳዊት ነበረ። ታምራቱ እንደቀጠለ ነው፣ እያለ እነሱም ተያይዞ ትተውት ወደ ውጭ ወጥተዋል። ሳሚ እሻውን ምን ማድረግ ነው ያለብኝ?